መውሊድ በሚሉት ቦታ ላይ በየዒዱ አላሁ መውጁዱን ቢላ መካን አላህ ካለ ቦታ ነው የሚገኘው እያሉ፣ እንደ መፈክር፣ እንደ ዜማ እንደዚሁም ደግሞ ልክ እንደ መታወቂያ፣ ልክ እንደ ታፔላ ራሳቸው ላይ ከለጠፉት ይሄ ነገር፣ ይሄን ታፔላ፣ ይሄን አስጸያፊ እምነት ከነሱ ላይ ማንሳትና ለነሱ ሂዳያ ሰበብ መሆን የኛ ኃላፊነት ነውና እንሻላ ይህ እምነት ልክ ነው ወይስ አይደለም የሚለውን ለመዳሰስ እንሞክራለን። እንግዲህ እኛ አህሉ ሱና ወል ጀማዓዎች እኛ ሙስሊሞች አላሁ ሱብሀነሁ ወተዓላ የበላይ መሆኑን ካለምንም ጥርጥር እናምናለን፣ ካለምንም ጥርጥር እናምናለን። ማስረጃውንም አንቆጥረውም። ማስረጃው ይሄ ይሄ ይሄ ነው አንልም። ምክንያቱም ማስረጃው ይሄ ይሄ ነው የሚባል ነገር ማስረጃው ለጠፋ ነገር ነው ማስረጃ ልክ እንደ ጸጉር ለሳሳበት ነገር ነው። አማ ማስረጃው ግልጽ ወጥቶ ቁርአን ሁሉ የሚመሰክርለትን አጀንዳ፣ ሀዲት ሁሉ የሚመሰክርለትን አጀንዳ፣ የኛ ተፈጥሮ የሚመሰክርለትን አጀንዳ፣ የአረበኛ ቋንቋ የሚመሰክርለትን አጀንዳ፣ ከመጀመሪያ እስከ መጨረሻ የረሱል አለይሂ ሰላቱ ወሰላም ኡማ የተስማማበትን አጀንዳ ለዚህ አጀንዳ ማስረጃ መጥቀስ ማለት ይሄ ዝም ብሎ ልፋት ነው የሚሆነው ሐቂቃ። ስለዚህ ግን እነሱ ጋር ያለን ብዥታ እነሱ ጋር ያለን በሽታ ለማውጣት አንዳንድ ነገሮችን መጥቀስና ማስታወሱ አይከፋም። ወዘክር فإن الذكرى تنفع المؤمنين እና በዚያ መሰረት ጌታችን ተባረከ وتعالى በቁርአኑ ከአርሹ በላይ መሆኑን ሲናገር እንዲህ ይላል አአሚንቱም መንፍሰማ ከሰማይ በላይ ያለው ጌታችሁን ተማመናችሁት እንደ ቅጣትን አያመጣብንም ብላችሁ ይላል።

አላህ ከአርሺ በላይ ነው ብሎ የተጠቀሰበት አጋጣሚ አለ። በጣም ብዙ ቦታ በቀጥታ በማያሻማ መልኩ። ሌላው መላእኮች ጌታቸው ከበላይ ሲሆን ይፈሩታል የሚለው ሌላኛው ደግሞ የሰው ልጆች ስራ ወደ ጌታችን ተባረከ ወተዓላ ይወጣል የሚለው ሌላው ደግሞ ቁርአንን አወረድኑ ሲል፣ ማውረድ ማለት ከላይ ወደ ታች እንጂ መቼም ከታች ወደላይ ወይም ከጎን ወደ ጎን ማውረድ አይባል እንደነዚህ አይነት አምሳያና ሲራ ወይም ይዘቱ በተለያየ መልኩ ነው ቁርአናችን አላህ የበላይ መሆኑን የጠቀሰልን። ነገር ግን ከዛ መካከል አንዱ ይህ ነው። ቁርአን አያላልኩም አንዱ ይዘት ይህ ነው ነው ያልኩት። አንዱ ይዘት ምንድን ነው? አላህ ከሰማያት በላይ መሆኑን መግለጽ። ሰማ ብሎ ማለት አአሚንቱም መንፊ ሰማ ሰማእ ብሎ ማለት ከፍታ ማለት ነው በአረበኛ ደረጃ በቋንቋ ደረጃ ሰማዕ ብሎ ማለት ሰማ የሚለው ቃል የበላይ ማለት ነው። ከበላይ ያለ ነገር ሰማዕ ይባላል። ለዚያም የሰባት ሰማይ ከበላያችን ስላለ ጌታችን ተባረከ ወተዓላ ሰማይ ብሎ ጠርቶታል። ግልጽ ነው። ስለዚህ አሁን እዚህ ቦታ ላይ አሚንቱም መንፊ ሰማ ከበላይ ያለውን ጌታ ተማመናችሁ። እንደ ይህ ቁርአን አያ የጠቀስኩበት አንድ ምክንያት አለ። እሱም ምንድነው ይሄ ቁርአን አያ ላይ ብዙ ኢዕትራባቶች ወይም ትችቶች ይደርሱበታል። አላህ ከአርሽ በላይ መሆኑን አይጠቁምም በማለት ማለት ነው ከዚያ መካከል አንዳንድ ሰዎች ምን ይላሉ? አአሚን ቱም መንፊ ሰማ ብሎ ማለት ከሰማይ ውስጥ ያሉ ብሎ ማለት መላእክቶች ናቸው ይላሉ። አአሚን ቱም መንፊ ሰማ ከሰማይ በላይ ብለን ነው እኛ የተረጎምነው። እነሱ ምን ብለው ነው የተረጎሙት? አአሚን ቱም መንፊ ሰማ ፊ ርፍያ አደርገው ማለት ነው። ርፍያ ብሎ ማለት ውስጥ በሚል ትርጉም ተተርጉማ ማለት ነው። ሁለቱን ያስተናግዳል ፊ አአሚን ቱም መንፊ ሰማ ፊ ሰማ ፊ በማዕና ዓላ

አይ አለ ሰማእ ማለት ነው። ከሰማይ በላይ ያለው ጌታችሁን ማለት ነው። እነዚህ ሰዎች ምን ይላሉ? ከሰማይ በላይ ብሎ ማለት ወይም ከሰማይ ውስጥ ብሎ ማለት መላእክቶች ናቸው ይላሉ፣ መላእክቶች ናቸው ይላሉ። ታራ ለዚኛ አንድ መልስ ነው የምንሰጠው። እሱ ምንድነው? አንደኛ በመላይኮች አላህ ሱብሓነሁ ወተዓላ ፈጽሞ አስፈራርቶ አያውቅም። መላይኮች ምድርን የሚገለብጡት በጌታችን ተባረከ ወተዓላ ትእዛዝ ነው። እንደገና ደግሞ ሁለተኛ አእሚንቱ መን ፊስሰማእን ያለው መን የሚለው ደግሞ ሙፍረድ ነው። ለይሰ በጀሚዕን ወላ ተስኒያ፣ ጀማዓ አይደለም፣ ተስኒያ አይደለም። መን ብሎማት ማለት ሙፍረድ ነው። ይሄ ማለት ሙፍረድ ማለት ለአንድ አካል ብቻ ነው የምንጠቀመው ማለት ነው። አእሚንቱ መን ያን አካል ማለት ነው። መላይኮች ስንት ናቸው? በጣም ብዙ ናቸው አይደል? ወይስ አንድ መላእክ ነው የተፈለገበት? ስለዚህ መን የሚለው አንድን አካል ስለሆነ የሚጠቁመው እሱም ማነው? አንዱ አካል ጌታችን ተባረከ ወተአላ ነው። ሲቀጥል በሶስተኛ ደረጃ አሚንቱም መን ፊ ሰማዕ የሚለውን